ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለውም። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት፣ እና እሱ መገኘት አለበት ነው የምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ ይመጣሉ። እነ ጋሼም አሉ እና አብዬም አሉ አንድ ላይ ሆነን እሱን ባለበት ማስተካከል ያለበትን ነገር ያስተካክላል። ታች ወርዶ ቅርታ የሚጠይቅሽም ከሆነ ቅርታ ይጠይቃል። ምጥሽንም፣ ድካምሽንም፣ ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥ ሰዓት ራሱ መገኘት አለበት ብዬ የመቀሰሰች ማየት አለበት ለካ ይሄንን አህል ዋጋ ከፍላልኛለች ለልጅ ብሎ ውስጡ እንዲሰማው ጭምር ነው። በቃ አይዞሽ። የእናቱ ልታን ቦሳ ወዳለው እንደግነቷ ብዙ መሆኑን አውቃለሁ። ወላጅና ትኮ ፍጹም በመንፈሷ ልጇን ትወዳለች። ሰላም ሰላም! ውድ የሩታ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሩታዬን ያለችበትን ሁኔታ ታውቃላችሁ፣ አብርሽም ያለበትን ሁኔታ ታውቃላችሁ። ሩታዬ እንግዲህ እኛ ጋ መታ ትንሽ አረፍ ብላለች። አሁን ወደ ራሷ እንትን የተመለሰች ይመስለኛል። ብዙም አልተጫናትም ከመጣች ጊዜ ጀምሮ ብዙም አልተጫናትም። አንዳንድ ነገር ልናወራት ሩታዬ፣ ምክር ቢጤ ልንሰጣት እንግዲህ ተዘጋጅቻ አለሁ። እና ማሚዬ ደግሞ በዚህ አጋጣሚ እስቲ ለሩታ ቤተሰቦች ሰላምታሽን አቅርቢላቸው። ሰላም፣ ሰላም ውድ የሩታዬ ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ያው እድጊዬ እንደተናገረችው ነው ሩታ እኛ ጋ ናት። እና ዛሬ ደግሞ እስካሁን ምንም አላልኳትም። ካሁን በኋላ ግን በአንዳንድ ነገር ላይ ልንወያይ እፈልጋለሁ። በሁለቱ መካከል ባለው ነገር ለመወያየት ልጫናት ዛሬ በቃ ወስኛለሁኝ። እና ያለውን ነገር ከቤተሰብም ጋር ተነጋግረናል። ምንም ችግር የለም። ያው ያለ ነገር ነው። በትዳር መካከል ግጭት አለ። ያንን ነገር ደግሞ በውይይት ለመፍታት እሷንም ደግሞ ያው ልጅነት ልጅነትም ስላለ ትዳር እንዴት እንደሚታለፍ አብርሽ ሲስተርም ጋር እየተነጋገርን ነው። የኛ ያለውን ነገር በውይይት ነው መፍታት የምንችለው። አጋጣሚ ይከሰታል፣ ምንም ማለት አይደለም። አሁን ደግሞ ሩታዬ ያው እየደካከመችም ነው በእንደዚህ አይነት ሁኔታ እሷ አዲሱ ልጅ መምጣት የለበትም ብዬ ነው እኔ የማስበው እንደ እናት። እና ያለውን ነገር ተወያይተን እሷን ታይ ብዬ መክሬ እንደ እናት እህቷም እንደ እህት እንደ ታላቅነቷ ያለውን ችግር እንፈታለን የሚል ሀሳብ ይዘን መተናልና ደግሞ የሚሳካል ደግሞ አሳምናት አለው። አብርሽንም ቢሆን እጫ ናቸዋለሁ። ሁለቱንም ከኔ ውጭ አይደሉም። እና ይሄን ይመስላል እላችዋለሁ ውዶችዬ። እናንተም በያላችሁ በዱአ አድርጉ ጸሎትም የምታደርጉ ጸሎት አድርጉልን እና አግዙኝ ነው የምላችሁ። እግዚአብሔር ይረዳኛል። ይሄንን ችግር እንፈታለን። ሰላም ይወርዳል። ደግሞ ለሰላም ስንነሳ ፈጣሪም ከኛ ጎን ነው። ይሄን ይመስላል ላችኋለሁ። እንግዲህ ሩታዬን አሁን ትንሽ ደከም ደከም ስል አላት መኝታ ቤት አረፍ ብላለች። ያለውን ነገር እንግዲህ ተነጋግረን ይሆናል ብዬ ነው ነውን የማስበው። እሺ ማሚም እንዳወራችሁ አሁን ከአብርሽ እህቶች ጋር በስልክ ተደዋውለን ብዙ ነገሮችን አውርተናል። እግዚአብሔር ቢፈቅድ ደግሞ ነገሮችን ለመፍታትም እነሱም እያገዙኝ ነው። እነጋሽ ከነጋሽም ጋር እንደዚሁ አውርተናል። ነገሩን እንፈታዋለን ከኛም ያልፍ ነገር የለም ብለውናል። እግዚአብሔር እንግዲህ በቻልነው አቅም ይረዳናል ብዬ አስባለሁ። እሩታየም ደሞ ልጅን ያለ አባት ማሳደግ ይከብዳል። ትዳር ማለት ምን እንደሆነ ስትወልድ ታውቀዋለች። በትዳር መሃል ደሞ መጣላት አለ መስማማት አለ ብዙ ብዙ ነገሮች እነሱ ልጅነትም ስለያዛቸው ጭምር ነው። የትዳር ምንነቱን በደንብ ጠንቅቀው የሚያውቁት ልጅ ሲወለ ልጅ ሲመጣ ኃላፊነት ሲጫንባቸው እናት አባት ለልጅ ምን እንደሆነ ሚስጥሩ ሲገባቸው የዛን ሰዓት ወደፊት ወይኔ ያንን ጊዜ እንዴት ብለን ማቃጠላችን ራሱ ብለው እንደሚቆጫቸው እርግጠኛ ነኝና እግዚአብሔር ይረዳናል። አብርሽም አንዳንድ ነገርን ስናገረው ያዳምጠኛል። ከዚህም በፊትም ብዙ ጊዜ ይቅርታ ጠይቋታል። ያው ትንሽ እሷ እልህ ቢጤ ያለባት የእኔ ቢጤ ናት። ትንሽ ድሮም እላለሁ ውስጧ ንጹሕ ነው፣ ክፋት የለባትም። ግን እቺ እልህ የምትባለዋ ነገር አለች። እልህ ተያይዛ ነው። በአሁን ሰዓት ደግሞ እሱም ብዙ ለምኗት ብዙ ይቅርታ ጠይቋት ይቅርታውን ባለመቀበሏ ይመስለኛል አሁን እሱም እልህ ተጋብቷል፣ እልህ ተያይዟል። ያ እልህ ደግሞ ስለማያዛልቅ እሱንም በመገሰጽ ወደ ቀድሞ ፍቅራቸው ወደ ቀድሞ አንድነታቸው፣ ስምምነታቸው እንዲመጡ እግዚአብሔርን እንለምናለን። እግዚአብሔርም ደግሞ ይሰማናል። ይህንን ነገር ደግሞ እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። አሁን ሩትዬ ትንሽ ደከም ብሏት አርፍ ብላለች እንጠራትና አንዳንድ ነገር እስካሁን ምንም አይነት ነገር ተጭነናት አልተናገርናትም። ያው በቀልድ ትዳር ምን እንደሆነ ልጅ ደግሞ አባት ልጅ የአባቱን ጥያቄ ሲያነሳ አባት ምን ምላሽ እንደምትሰጥ የነዛ እነዛን ነገሮች አንዳንድ በቀልድም በምንም እያደረግን ነግረናታል። ያው እሷ ማራዳናት ይገባታል፣ እምቢያትለኝም ብዬ ተስፋ አደርጋለሁ። እና ሩታዬ የት አረፍ ብላለች? አረፍ ካለችበት እንግዲህ እንቀስቅሳትና ደሞ ሷንም ትንሽ ጎሸም እናደርጋት። እግዚአብሔር ይረዳኛል ብዬ አስባለሁ። እንዴ ሩታዬ! የው ስለሷ ስናወራ ቤተሰብ ብቅ አለች። አሁን ልትሄጂ ነው? እንደዚህ ተኳኩለሽ፣ እንደዚህ አምረሽ፣ ስለ አንቺ ልናወራ ነው። ወዴት ልትሄጂ ነው? እ መጣለው ብዬሽ ወጣ። በጣም በጣም በጥብቅ ጉዳይ ነው የምፈልግሽ። በጥብቅ ጉዳይ ኧረ ሰላም ሰላም ነው። አንቺ ግን ደህና ነሽ? ደህና ነኝ። አምሮብሻለሁ ደሞ እረፍቱ በጣም ተመችቶሻል። የተመቻት አይመስልም። አዎ እንግዲህ፣ ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው አሁን አሁን እያሻሻልኩኝ ይመስለኛል። ከሰው ጋር ሰው ማለት ነው። ሰላም አለላችሁ። ምራሰውና እና አሁን ያንን እንዳልደግመው ብዬ ሰላም ልበላችሁ ብዬ ነው። ካሜራ ይዛችሁ ምናምን ምንድነው እሱ? እኛ እንግዲህ ፈልገንሽ ነው። ለመፈለጋችሁን ብለሽ ደግሞ አካኪ ዘራፍ እንዳትይን። አረ እኔ ምን ልወጣ ነበር። የእናትና የታላቅ ምክር ትቀበያለሽ ችግር የለብኝም እኮ ነው የታቂኝለ፣ እረፍቱ ተመችቶ ተመችቶሻል? ውስጤ ሰላም ነው እስካሁን እግዚአብሔር ቤቢው ሰላም ነው ደና ግጫው በርትቷል ግን በዚህ አጋጣሚ በዚህ አጋጣሚ ራሱ ጥያቄ እያቀርብ ይመስ አንዳንዴ ልጅ በዚህኛው ሳይል የለም ክፍ ይላል። ጥያቄ መሰለኝ ጥያቄ ያለ ሳይመለስለት ሲቀር ደግሞ ወደዛ ነው ሸራልና ሩታዬ እንግዲህ እናትም እንደ እናቷ ታላቅ እህትም እንደ ታላቅነቷ መጠይቅሽ ጥያቄ አለ። ሩታዬ እስካሁን ያለው ነገር ቢበቃ የሚለው ነገር እንትን ይለኛል። ላስገድድሽም ግድ ይለኛል። በአንቺና ባብርሽ መካከል ያለውን ርቀት ብታጠብትና ወደ አንድነት ወደ ስምምነት ብትመጡ ደስ ይለኛል። ምክንያቱም ምንድን ነው መሰለሽ ልጅ ያለ አባት ማሳደግ በጣም ይከብዳል ለአንቺ ለጊዜው ቀላል ሊመስልሽ ይችላል ትዳር ማለት በጣም ከባድ ነው ልጅ ወልዶ ማሳደግ ማለት በጣም ከባድ ነው ስለዚህ አባት ከጎኑ አሁን ይሄው እግዚአብሔር ይመስገን እንግዲህ ወደ መጨረሻው ደረጃ እየደረሽ ነው ወደ መውለዱ ደረጃ እየደረሽ ነው በምጥ ሰዓት እሱ ከጎንሽ መኖር አለበት ከእግዚአብሔር በታች ግድ ስለሚያስፈልግ እና ወደ ስምምነቱ ብትመጡ ወደ አንድነቱ ብትመጡ ወደ ቀድሞ ፍቅራችሁ ብትመጡ ብትመለሱ እጅግ በጣም ደስ ይለኛል። ተለያይቶ ኑሮ በጣም ያስጠላል። ደስ የሚል ነገር አይደለም። በቃ ይቅርታ ብታደርጊለት እሱም ብዙ ጊዜ እኔ ቪዲዮ ላይ አይቻለሁ፣ ብዙ ጊዜ ይቅርታ ይጠይቅሻል። አንቺ እልህኛ ነሽ አውቃለሁ። ውስጥ ሽኮ የዋህ ነሽ ንጹሕ ነሽ። ግን ይሄ እልህ ጥሩ አይደለም። እልህ ትዳር ያፈርሳል። እልህ ብዙ ነገሮችን ያሳጣል። ስለዚህ ተራርቆ ኑሮ ተለያይቶ ኑሮ የሚሆን ነገር አይደለም። ልጅ ሲመጣ ልጅ እኮ የአባት ጥያቄ ይመጣብሻል። አባቴ ይልሻል ሲያድግ። ብቻሽን ደግሞ ማሳደግ በፍጹም ማይሞከር የማይታሰብ ነገር ነው። ለምን በትዳር ዓለም መጋጨት አለ፣ መስማማት አለ። የውኛን ከታላላቆችሽ ራሱ እኮ ልትረጂ ልትማሪ ይገባሻል። ምክንያቱም እኔና ባለቤቴ ዛሬ የተጣላን አይደል። ከአንድ ከሁለት ደቂቃ በኋላ ደግሞ መልሰን እንታረቃለን። ብዙ ነገሮች ሚያጠሉና አሉ፣ ብዙ ነገሮች ሚያስታርቁና አሉ። ተቻችሎ ነው ትዳር፣ ተቻችለን ነው አንተ ትብስ አንቺ ትብሽ ተባብሎ ነው እንጂ አንተ የራስህ ጉዳይ እኔ የራሴ ጉዳይ ተብሎ የሚባል አይነት ነገር አይደለም። ስለዚህ ሩታ የኔ ውድ የኔ ፍቅር፣ እንዴት እንደምወድሽ እንዴት እንደማከብርሽ ታውቂያለሽ። ግሳጼህንም እንደምትቀበይም ባለሙሉ ተስፋ ነኝ። ስለዚህ ወደ አንድነት ብትመጡ እሱንም ደውለንለት ይምጣና ብትስማሙልን ልጃችሁን በሰላም ቢወለድ ምክሬ እንደምትቀበኝ ባለሙሉ ተስፋ ነኝ ያው እሱ አላጠፋም ብዬ አይደለም አንቺን ብቻ መገሰጽሽ እሱም አጥፍቷል እሱም አጥፍቷል ጥፋተኛ አንቺ ብቻ ማድረግ ሳይሆን እሱም ጥፋተኛ ነው ከእህቶቹ ጋር ተነጋግረናል። እንዴት እንዴት ማስተጋገል እንዳለብን እንዴት እናንተን ወደ አንድነት ማምጣት እንዳለብን ከእህቶቹም ጋር እየተደዋወልን ተነጋግረናል። ነጋሽንም አንዳንድ ነገር አውርቻቸዋለሁ። እግዚአብሔር ይረዳናል ነው ያለኝ። እንደውም ጋሼ ራሱ እና እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። እሱንም ተቆጥቸዋለሁ። በባለፈው ደውዬለት እሺ ብሎ የነበረ እና ያንቺ እልህኝነት ነው። ያንቺ የለኝነት ነው። እስካሁንም እዚህ ድረስ እንትን ያለን እዚህ ድረስ የተዳረሳችሁ ት አንቺ ለኛንሽ ይያለው ውስጥሽ የዋንሽ አሁንም ደግሜ የምለው የዋንሽ ክፋት የለብሽም፣ ግን እቺ እለ ምትባለው አ ነገር ናት፣ እስካሁን ድረስ እዚህ ደረጃ ያደረሳችሁ ያው እሱንም ደውዬለታለሁ። እስቲ እግዚአብሔር ይረዳናልና እሱንም ገስጨዋለሁ። እንዲመጣም ደው እስቲ እግዚአብሔር ያውቃል። እና ማሚዬም እንግዲህ የምትዩ ነገር ካለ አሁን እድግዬ ሁሉንም ነገር ተናግረዋለች። ያለውን ነገር ከአብርሽ ፋዘር ጋር ከእህቶቹም ጋር እየተደዋወልንም እንግዲህ ያው እንፈታዋለን ብዬ ነው ማስበው። እግዚአብሔር ይረዳናል። ቢሆንም ሁለቱም ጥፋተኞች ናቸው ነው ምለው። በቃ በትዳር መካከል አንዱ ሲናገር አንዱ እሳት ሲሆን አንዱ ውሃ መሆን አለበት። በእንደዚህ ነው የሚታለፈው። ትዳር ውጣ ውረድ አለው። እንዲሁ እንደው እንደ ቀላል ነገር አይታይም ትዳር። በጣም ውጣ ውረድ አለው። ደግሞ በመካከላቸው ልጅ ሲመጣ ደግሞ ሁለቱንም ሁለቱንም በቃ ኃላፊነት ተጭኖ ተጭኗቸው የዛን ጊዜ ደግሞ ሁሉ ነገር ከመጣላቱ ይልቅ ፍቅር እየጨመረ ይሄዳል። አሁን ያለውን ነገር ግን አብርሽም እንዴት የሚል ነገር ከውስጣችሁ ማውጣት አለባችሁ ነው ምለው። ያኔም ልምጣ ብዬሽ ነበረ። ቆይማ ቀላል ነው እያልሽ ይሄን አህል ጊዜ ባታቆየው ይሄን አህልም ገፍቶ ማሄድም ነበረ። አሁን በቃ ያለው ነገር ያለፈው አለፈ። ያለፈውን ነገር ሳይሆን ለሚመጣው ነገር ነው አሁን እኛ ማሰብም ማስተዋልም ያለብን ወደ ከፊት የሚመጣውን ነገር ነው ያለፈው አለፈ በቃ እና እኔ አሁን እምልሽ ነገር ቢኖር በሆድሽ ተሸክመሻል ህፃን ልጅ ያንን ጭንቀትሽንም አንቺ ብቻ አይደለሽም ማየት ያለብሽ እሱም ጭምር ነው ማየት ያለበት መስማት ያለበት መቀበል ያለበት ለካስ እንዲህ ነው እናትነት ለካ እንዲህ ነው ሚስትነት ለካ እንዲህ ነው ቤተሰብ የሚለው ነገር ወደ ውስጡ ያቃጭላል። ይሄንን ነው ምልሽ ልጄ። እና ለጊዜው በሆነ ነገር በሱም ላይ እንትን አትበይ። አብርሽም በቃ ልጅነትም ይዟችሁ ላደረጋችሁት ነገር እሱን እለፉትና አሁን ላለው ነገር ነው ማሰብ ያለባችሁ ብዬ ነው የምመክርሽ። እንደ እናትም ይሄንን ነው የምመክርሽ። አንቺም ደግሞ ምክራችንን ተቀብለሽ ተግባራዊ እንደምታደርጊ ቁም ነገረኛ ነሽ፣ አምናለሁ። አታሳፍሪኝም ልጄ፣ እኔ አብርሽም አያሳፍረኝም። ሁለታችሁ ፍቅሩ ናችሁ ማየት ነው የምፈልገው ነው። በቃ ይሄን ነው የምልሽ ልጄ። ግን ማለት ነው አሁን ማለት ነው ባለፈው እኮ ብያለሁ። በቃ ነገሮች ከዚህ በላይ እኔ እኔ እንጃ እንዴት ብዬ መናገር እንዳለብኝ። አሁን እኔ እናንተ ፊቴ እንደዚህ አስቀምጬ ይህን ሁሉ ነገር ብላችሁ እንቢ ብል እኔ እናቴ ታዝኝብኛለች፣ ግን ትረጅኛለች ብዬ አስባለው። ነገሮችን ብቻ በቃ አሁን ምፈልገው ማረፍ ነው። ማረፍም አሁን ባለሁበት ሁኔታ በጣም ተመችቶኛል። እስካሁን ድረስ ያው በቀልብ በጨዋታ ምናምን እያረጋችሁ የነገራችሁኝ ነገር ገብቶኛል፣ ግን ያው ልረጋጋ ብዬ ነው። ሩታዬ አሁን እኔ የምልሽ ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለውም። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባትም ቢሆን ነገር የለም ምንም። አባት አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም። ከአሁን በኋላ እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁን ለትዳራችሁ። በቃ ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት እንዴ! ለሚሰማውስ ቢሆን ትላንት እንዲህ ነበረ፣ ዛሬ ፍርድ ቤት ቆሙ መባል ረ በስማ በጣም ይከብዳል። በጣም በጣም እኔ መስማትም አልፈልግም። ደሞ መብቱ ነው መብቱ ነው መከራዋንም ማየት ጭንቀቷንም ማየት መብቱ ነው መብቱ ነው መብቱ ነው ልጁን ማየት አትከለኪ፣ መብት አለው፣ መከልከል አትችልም፣ መከልከል ምናምን የሚለውን ነገር እኔ እንደዚህ አይነት ነገር አላደርግም። ግን ደግሞ እውነቱን ስነግርሽ አምስት አመት ሙሉ ከአባት ሳይሆን ከእናት ጋር ነው ልጅ የሚያድገው። በፍርድ ቤቱ ወይ በህጉ ምናምን እንሄድ ከተባለ እኔ እንደዛ ልከልክል ብን መብቱ ነበረኝ። ግን ደግሞ እኔ አላደረገውም ነው ሀሳቤ። እኔ እንደዛ አላደርግም እና እሺ፣ እናንተን እንትን አልላችሁ። እናት ከአንቺ ቃል አልወጣም። ግን እግዚአብሔር ያክብርሽ ልጄ። ችግር የለውም፣ አስብበታለው እስከምወልድም ያለበትን ነገር ብቻ ብዙ ነገሮችን ለማሰብ እሞክራለሁ። ግን እኔ እንጃ ምን ብዬሽ እንደምነግርሽ አላቅም። ይኸውልሽ ልጄ ነገሮችን ስናቀላቸው ይቀላሉ፣ ስናከብዳቸው ይከብዳሉ። ነገሮችን ደግሞ ቀለል አርገን ስናያቸው እግዚአብሔርም ይረዳናል ምን ጊዜም ቢሆን ለሰላም ለፍቅር እያልኩ ነው ለፈልፋለሁ። እቺን ነገር ደግሞ ካፌ እንዳታጠፊያት። ትላንትና ማዘር ሰላም አውርዳለው ብለው ነበር። ዛሬ ደግሞ ሩታዬ እንደዚህ ስቶ ለምን ዝማሉ እያሉም የሚጠይቁኛሉ። ለሁሉም ጊዜ አለው። አይ አንቺ ዝም ብለሽ አይደለም። በእርግጥ ያው፣ ሰው ሁሉንም ነገር እኛ እንደዚህ የግድ ካሜራ ላይ ማውጣት የለብንም እና አንቺ ዝም ብለሽ አይደለም እኮ ዝም ብለሻል ሳይሆን ትደው ያለሽ ልምጣ ምናምን ስትይ እኔ ነኝ አይሆንም የሚያልኩት አውቃለሁኝ። ይህን እሱን ወደ እንደዚህም አይነት ፕሮሰስ ውስጥ የገባ ነው። በእርግጠኝነት ያው እናንተን ብትኖሩ ነገሮች ይስተካከሉ ነበር። ልዬም ባለፈው ያው ደውዬለት አለሁኝ። ለምንድን ነው እምቢ የምትይው ምናምን ብለሽኝ ነበረ። ይቅርታ ትጠይቅሽ ለምን እምቢ ትያለሽ? ደውዬለት ነበረ እሱም ከልቡ ተጸጽቶ ብዙ እያለቀሰ ሲያወራኝ ነገር አለ ምናምን ብለሽኛል። ግን ደግሞ እኔ ያለፍኩበት ሁኔታ ስለማቅና ያን ነገር ውስጥ እንጂ መቀበል ስላልቻለ ነው ሩታዬ። ቅድም እኮ ለምን ለምን የሚል ውስጣችሁ አይቀመጥ ብዬ ያለሁኝ እኔ። አሁን ሁለታችሁንም ነው እኔ፣ አንቺም ብቻ አይደለም አብርሽም ልጄ ነው፣ አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም ደስታዬም ሰላሜም አንድ ላይ ስትሆኑ ነው ልጄ። ስለዚህ እኔ አሁን በቃ አይዞሽ፣ አብርሽንም ሁለታችንም እንደዚህ አንድ ላይ አድርጌ ሰላማችሁ የሚወርድበት ቀን ሩቅ አይደለም። አይዞሽ እኔ ባለቤት ስለሆነ ሳይሆን ሁለታችሁም ደግሞ ለእኔ እኩል ናቸው። በአንድ አይነት ነው ማያቸው። በእውነት ለእሱ ያለኝ ክብር ለአንቺም ያለን ለአንቺም ያለኝ ክብር ለእሱ አለኝ። ስለዚህ እኔ ውድ አንቺ አሁን እኛ ጋር ነሽ ምንም ነገር ሊከፋሽ አይገባም። የተጫንሽም እንዳይመስልሽ አልተጫንሽም። ምክር ነው፣ ወደፊት የሚጠቅምሽን ነገር ነው እየተናገርንሽ ያለው። በዚህ አጋጣሚ ከተከፋሽብኝ ይቅርታ እና ከእህቶቹም ጋር ብዙ አውርተናል እነሱንም ደውዬላቸዋለሁ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ቅርታ የሚጠይቅሽም ከሆነ ቅርታ ይጠይቃል። ወደ አንድነት ወደ ስምምነት እንድትሄዱልን ነው የምንፈልገው። የሚመጣው ልጅ ደግሞ በደስታ በፍቅር እንድትቀበሉ ነው በሰላም እግዚአብሔር ሁለት ያድርግልሽ እና በፍቅር በደስታ እንድትቀበሉ ነው የምንፈልገው እንጂ በዚህ አጋጣሚ ደግሞ ምጥሽንም፣ ድካምሽንም ሕመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰሰሽ ማየት አለበት ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው እና የኔ እናቴ፣ የኔ ውድ ወደ አንድነቱ ወደ ስምንነቱ ከእግዚአብሔር ጋር እግዚአብሔር ይረዳናል። ከእግዚአብሔር ጋር ይሄንን ለማድረግ እቶቹ ከብዙ አውርተናል ብዙ ለረጅም ሰላምታ እንደውም በስልክ ስናወራ የነበረው ጋሽንም ደዙ አግኝቼው አውርቼዋለሁ። እሱ ይምጣና ከዛ በኋላ በሂደት የምንፈታው ነገር ይሆናል። እግዚአብሔር የዋርክሽ ልጅ የተባረኪ ብሎ ነው እንደውም ያለኝ እና ይሄንን ነው የምልሽ። እምቢ አትይኝም። እችህን የተማታ ዛልቀንም እችህን ከኔ ወደ አንቺ ዳይቨርት ሆኗል መሰለኝ እልህ በተዳር መካከል እልህ አያስፈልግም። እሺ ያው ከእናንተ ቃል መቼስ አልወጣም፣ ግን እኔ ያው እድግዬ እንትን የምላችሁ ነገር ቢኖር ያው ታውቂያለሽ፣ እንደዚህ አይነት ነገሮች ሲፈጠሩ፣ ያው አንቺም እናት ነው፣ በእርግዝናሽ ታይም ያው አብሮሽ እንዲሆን ትፈልጊያለሽ ባለቤትሽ፣ እና ያው እሱ አብሮኝ አልነበረም። ያ ነገር ነው እልህ ውስጥ እንድገቢ ያረገኝ። በጣም ብዙ ያስከፋኝ ምናምን እና አሁንም ቢሆን እናንተን አክብሬም ቢሆን እናት፣ ይቅርታ አድርጊለት ወይም ብቻ እንድናወራ አድሉንም ስጭን ካልሽን የምናወራው ምንም የምንለው ነገሮች በስነስርዓት መሆን የሚችሉ ከሆነ ብቻ ነው። ነገር ግን ነገ የሌላ ነገር ሊፈጠር ከሆነ እኔ ነገሮችን በደንብ ቆም ብዬ አይቼ፣ ቆይ አዳምጭኝ፣ ነገሮችን ቆም ብዬ አይቼ ምናምን ነው እንጂ በአንዴ እንደዚህ እኔ እንትን አልልም። ሀሳቤን ቀይሬ እሺ ከአንዳንድ ምናምን ብዬ ምክንያቱም፣ ብዙ ነገሮች ተፈጥረዋል። ከዚህ በፊት ብዙ አውርተናል። ያው እናንተ እኔ ልምጣ ምናምን ስትሉ አይሆንም ምላለሁኝ እንጂ ነጋሽ መጥተው በጣም ብዙ ነገሮች ተፈጥረዋል። ብዙ ነገር እኔ ያሳለፍኳቸው ነገሮች አሉ። ትረጅኛለሽ፣ እህቴም ነሽ ይገባሻል። እናቴ ማንቺ ይገባችዋል በደንብ እና ጋሼም ነበረ እና ጋሼ ተቆጥቶት ምናምን ብዙ ነገሮችን ካሳለፍን በኋላ ወደ ሌላ መጥፎ እንትኖች ውስጥ ድጋሚ ተገባብተናል። ያ ነገር ድጋሚ እንዲፈጠር ስለማልፈልግ ነገሮችን በደንብ አድርጌ አስቤበት አይቼው የፍርድ ቤቱንም ነገር ቢሆን በደንብ አስቤበት እንጂ ከአንዳንድ ነገሮችን እኔ መተው አልፈልግም። እውነቱን ስነግራችሁ ምክንያቱም እናቴ ትረጅኛለች በጣም የሚያስጠላ ሁኔታ ውስጥ እንደነበርኩኝ ታውቃላችሁ። ምክንያቱም ያው ብዙ ነገር ባልነግራችሁም ብዙ ነገር ባላውራችሁም እናንተ እንዳይደብራችሁ እንዳትከፉ ብዬ ብዙ ነገሮችን ሳልነግራችሁ ባልፍም ግን ደግሞ ያው ሴቶች ናችሁ፣ እናት ነሽ እናቴ፣ አንቺም እናት ነሽ እህቴ። ያንን ነገር ስለምትረዱኝ ይገባችኋል ብዬ አስባለሁ። እና ከአንዳንድ ነገሮችን አክሰብት ባላረገም ባልቀበለውም ግን ደግሞ አስብበታለሁ። እናቴ፣ ችግር የለውም ይህንን ነው ምላችሁ ከእናንተ ሐሳብ እና ቃል ግን መኝ አልወጣም። ያው መስመራቸውን ይይዛሉ ብዬ ሙሉ በሙሉ አምናለሁ። አንቺ አታሳፍሪኝም። አብርሽም ያ ወደ መስመሩ ይገባል ብዬ በሙሉ ልቤ ነው የምናገረው። የተከሰተ ነገር ዳግም አይከሰትም። ሰው ከስህተቱ ይማራል ነው የሚባለው። ከስህተቱ ይማራል። አንድ ጊዜ ይስታል፣ ሁለት ጊዜ ይስታል። እሳት አንድ ያቃጥላል፣ ሁለት ያቃጥላል፣ ሶስተኛ ግን አያቃጥልም። በእሳት ጨዋታ የለም። ትዳር ማለት ከባድ ነው። የተስተካከለን ነገር ማጥፋት ቀላል ነው፣ ማስተካከል ግን ይከብዳል። ይኸው አሁን እይታ ነው፣ ይሄ የእይታ ጊዜ ነው ብዬ ነው የማስበው። በትዳር ቀልድ የለም፣ ቀልድ የለም። ብዙ የዛሬ ልጆች ዘለው ይገቡና ዘለው ያፈርሱታል። ቀላል አይደለም ትዳር። ትዳር ማለት ከባድ ነገር ነው። ብዙ ማስተዋል፣ ብዙ ዋጋ መክፈል ይጠበቃል። ስለዚህ አሁን የመጀመሪያችሁ ነው፣ መቆንጠጥ ያስፈልጋችኋል ብዬ ነው። እኔ ቆነጥጥሻለሁ፣ አብርሽም ካስፈለገ ቆነጥጠዋለሁ። ምን ይመጣል? እኔ የምልሽ ነገር ደግሞ እንዳት መጣብለሽ ቤትሽን እንዳታጠቁሪበት አስቀድመሽ ደግሞ እንዳይ መጣብለሽ ደግሞ መልክት በሳውኛ እንዳት ልኪ መቶ ድካምሽን ምጥሽን ሕመምሽን ማየት አለበት። እና ይሄንን እንድትፈቅጂ እለምንሻለሁ፣ አንቺኑ ማለት ነው። እና ይሄን እንድታረጊ እኔ ደግሞ ላስገድድሽ። በቃ ምንም አይነት ነገር ሲመጣ ራሱ እንደው ሲመጣ ከመጣ ሲመጣ መጥፎ ፊት እንዳታሳይ እባክሽን፣ እባክሽን በቃ ነግሬሻለሁ። ምን ታመጫለሽ? ችግር የለውም። በቃ እሺ፣ ያው እኔ እንደነገርኩሽ ነው። እኔ አላ እንትን አይደለም መከልከል ምናምን እሱን ነገር አልፈልግም፣ ግን ነስ ለመናገር ያው መከልከል ብፈልግ እችል ነበር። አምስት ዓመት ማየት አይችልም ነበር መብቱን አለኝ በነገርሽ ላይ አምስት ዓመት እኔ መከልከል እችል ነበር። እውነት እውነት ስነግርሽ አይ ማንም ይሄ ሰው ሳይሆን ግን ደግሞ እኔ እንደዛ አላደርግም። ወይ እኔ እንደዚህ የእናትሽን ተቅጠ ስለሰማሽ አመሰግንሻለሁ። በሰላም ተገላገይልኝ። አመሰግናለሁ። ሁለታችንም እንወድሻለን። እንግዲህ በተቻለን አቅም ገስጸን ገስጸን ገስሰን ወደ መስመር እየገባችልን ያለ ይመስለኛል እና ቤተሰብ እስካሁን ላለው ነገር በዚህ ያበቃል። ቻው ቻው።